ስነስርዓት ሰው ሰው አቁሞች ትልቅ ሰው አቁሞች አስተዳደብ ሲያንስህ ነው። ይሄ እንደዚህ የሚያደርገኝ አንተ የአሁኑ ማንነትህ ነው። ምን አይነት ሰው ነኝ ብለህ ቆም ብለ ራስን ጠይቅ። እሺ። ይሩ ተለምጭ ነው አልመታም። ይሄው ዛሬ ይሄንን ቪዲዮ እያያችሁ እንደሆነ እርግጠኛ ነኝ። እንግዲህ ቤተሰቦቼ ከዚህ በፊት ምናልባት ትንሣኤን እኔ ቪዲዮ ላይ ለመጀመሪያ ጊዜ ዩቲዩብ ላይ አምጥቻት ከዛ በፊት አንዳንድ ነገሮችን አድርገንላት ነበር። ካያችሁ ማለት ነውና ዛሬ ላይ ለዚህ ክብር ደርሳ እንግዲህ ሽማግሌ ወደ ቤቷ ሊመጣ ነው ማለት ነው። እንግዲህ ዛሬ የአልአዛርና የትንሳኤ ሽምግልና ቀን ነው። ፈጣሪ አስገራሚው ነገር ትናንትና በሶሻል ሚዲያ ላይ በአብርሃም ቤት እያየናት እንሱ ዛሬ ለክብር ለወግ ማድረግ አብቅቷታል። ይሄም ማለት የብዙዎቹ ተምሳሌት ማይክል ጃክሰን ነው። ሰበር ዜና። ሰላም ጤና ይስጥልኝ። ክብራንና ክብራን አርማ የተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ታዳ ማይክል ጃክሰን ብዙ ያልተወራለት ትንሽ የተወራለት ወንድማችን ትናንትና በሶሻል ሚዲያ ይዟት የመጣው ትንሱ እንዲሁም በጣም መስኪን የሆነች ሊ ዛሬ ግን አበባ አፍርታ ስናያት በጣም ደስ የሚል እንግዲህ፣ አብርሃምም እንደ ክብሩ ሽማግሌ ተጠርቶ የትንሱን ሽማግሌዎች ጋር ቆሞ ይሄንን ያህል ውይይት ማድረጉና ይሄንን ደስታ ማየቱ በጣም ደስ ብሎናል። አብርሃም ታደሰ በጣም ያልተዜመለት ያልተቀነነለት ልጅ ነው እና በጣም ከፍ ከፍ በል ትንሱዬም፣ እንኳን ለዚህ ለወግ ማድረግ በቃ ወግ ነው እና እንኳን ደስ ያለሽ ብያለሁ፣ በዚህ አጋጣሚ ማለት ነው። ኦዲንሶች በሙሉ ይሄን ቪዲዮ ስታው ምን፣ በቃ ግርማ ሞገሱ እኮ አብራም፣ ግርማ ሞገሱ ማለት ነው እና ሩታ ሀብቴ ግን ትናንትና እንደምታወት ፊቱን በጣቷ እንትን እያለችው ነበረ እና እንዴት ይሄንን የመሰለ ባልሽን፣ ክብር የሚገባውን ባልሽን፣ የፈለገው ነገር ቢያጠፋ ምንም ቢል ሶሻል ሚዲያ ህዝብ እያየ ነው ይሄንን ቪዲዮ ማለት ነው እና ለምን በእጇ እንደዚህ ልታረገው ቻለች? እንዴት እንዴት የፈለገው ነገር ያጥፋ ባልና ሚስት መነጋገር ያለ ነው። ቢሆንም ብዙ ጥፋት ሊኖር ይችላል፣ ግን መተራረም እያለ እንዴት እንደዚህ ልታደረገው ቻለች እያሉ ብዙዎቹ ይሄንን በጣቷ ጣቷ መቀሰሯ የብዙዎቹ ጥያቄ ቢሆንም ግን ሶሻል ሚዲያውን ማነጋገሪያ ሆኖ ማደሩ ነው። እንዲሁም ታዲያ እነ ትክክል ሩታ አብርሃም ታደሰ አይሆንሽም፣ ፍቺው እኛ ሌላ ባል እንድርሻለን ማለታቸው እንደቀጠለ ቢሆንም ግን አብርሃምና ሩታ ካልዳን ሙት ነው የሚላቸው ሲያነሳችሁ እንደማይለያዩ እነግራችኋለሁ ምክንያቱም አንድን የተፋቀረን ሰው የሚለያየው ፈጣሪ ነው እንጂ ሰው አይደለም። የራሷ አሮባት የሰው ታማ ስላለች እንደሚባለው ለራሳችሁ ምንም ነገር ሳይኖራችሁ የሰውን ትዳር ልታፏቱ የምትሯሯጡ ግን በጣም ታሳዝናላችሁ። አብርሃም ታደሰን ነጥሎ አልቃሾች፣ አዎ ዜድ አብርሃም ታደሰን በጣም ተወደዋለች በጣም ለምትሉ አዎ፣ በጣም ነው የምወደው። የስራ ሰው ነው፣ ጀግና ነው። ብዙ የአገሩ ልጆች የለወጠ ነው። ምቀኝነት፣ ክፋት የሌለበት ልጅ ነው። አዎ ማይክል ጃክሰን ያልተወደደ ማሊወደድ ወደድ ነው ማንም አይወደድም። እና ማይክል ጃክሰን ከፍ ከፍ በል አዎ ያውቃል። እሱም እኔ በጣም እንደማደንቀው በጣም እንደምወደው ያውቃል። በጣም መልካም ልጅ ነ መልካም ወንድሜ ነው። አዎ እና ምን ይጠበስ? ምን ይሆንላችሁ እና በጣም ማለት ዜድ ካልነገር ሽትሉኛ ያላችሁ ብዙ ጊዜ እኔ ተናጋሪ እንዲሆን ዜድ ሩታ ነው ወዳትም እኔ እንደፈለጋችሁ ማለት ትችላላችሁ፣ እንደፈለጋችሁ ማለት ትችላላችሁ። አይ ዶንት ኬር አባውት እናንተ ሌላ ሰው ውደጅ ሳላችሁ አልወድም ጥይት ሳላችሁ አልጠላም ማለት ነው። እና ማይክል ጃክሰን በስራው ነው የመወደውም የማከብረው። በጣም ጀግና ነው። ከእናንተ በፊትና በፊት ነው የማቀው ገና በፍቅር ዘመን ማለት ነው እና ማይክል ጃክሰን ይሄ ክብር እትንሱ ላይ በቃ በቃ ተወዳጅነት ግን ያወቁት እትንሱ ሽማግሌሌ ተጠርተ መሄድ ግርማ ሞገስ እትላል ሰዎች ጋር መቆም። ስለዚህ ሩታ ይሄንን ክብር ያለውን አንዳንድ ፋራዎችን ሰምተች በአንዳንድ ኮሜንት አብርሃም ናትገፋፊ። ሩታዬ አትግፊው፣ በኋላ የተገፋ ሰው ከባድ ነው። አትግፊው ባልሽን የልጅሽ አባትን አትግፊው። ማይክል ጃክሰን የሚዲያው መሪ፣ የቲክቶኩ መሪ፣ የኢንስታግራሙ መሪ፣ የፌስቡኩ መሪ፣ የቲዎንተሩ መሪ ተቆጣጥሮታል እኮ አብርሃም ታደሰ። አብርሃም ከተባለኩ በቃ እና እኔ በጣም በጣም በቃ ይሄንን ነው የማስተላልፈው ለህዝቡ መልእክት። በቃ ጠንካራ ሆናችሁ ስሩ። በቃ ጠንክሮ የሰራ ሰው ትልቅ ደረጃ እንደሚደርስ በትንሱ አይተነዋል። ትንሱ ዛሬ ተከብራ በቤተሰቦቿ ሽማግሌ ተልኮ ማየታችን በጣም ደስ ብሎናል። ይሄም ማለት አብርሃም ታደሰ ወደ ሶሻል ሚዲያ እንድትመጣ ዩቱብ ከፍተውላ ስልክ ሰጥተዋት ኢቲሲ ብዙ ነገር ና አብርሃም ክበርልን ከሰው ሳይሆን የምታገኘው ከፈጣሪ ነው። እና ክብርብር በልልን ከፍ ከፍ ማማው ላይ ውጣ። አሁንም ማማ ላይ ነህ፣ ግን ከማማ ማማ ማማ ላይ ውጣልን እላለውኝ እኔ መልእክት ይሄንን ይመስላል። ለግሬስ ፋሚሊ እንዲሁም ለተለያዩ ለምትወዱኝም ለምጠሉኝም መልካም የስራ ዘመን መልካም የስራ ወቅት ይሆንላችሁ። ላይክ ሸር ሰብስክራይብ በማድረግ ኮሜንት አስተያየት ይስጡላለውኝ። ሌላ ቪዲዮ እንገናይ። ባይ ባይ